ይሆናል የራሱ መንገድ ነው የሚያመቻቸው። ካምፓኒ ነው የሚሆነው። ቤተክርስቲያን በቅ ሀብት ሰብስበው ነው የሚወጣው፣ በቅ ከዛ እያለ እያለ እንደነገርኩ የእውቀት ችግር አይደለም። የትህትና ቤተክርስቲያኗ ላይ የእውቀት ችግር ኖሮ አይደለም። ምክንያቱም አገር ስብከት አለው፣ ወረዳ ቤት ክህነት አለው። እንግዲህ ጳጳሳት ድረስ የሚያስተዳድሩት ጳጳሳት አሉ። በጣም የታወቁት ትሁት አባት በጸሎት የሚያገዙ ስንት አባት ናቸው። ስለዚህ ምንም የእውቀት ችግር ኖሮ አይደለም። ገብቷል አይደል? እየወር ሰበካ ጉባኤውን ጋር ብትመጣ የእውቀት ችግር ኖሮ አይደለም። እኔ መጣና ይህን ይህን ይህን ይህን ይህን ብዬ በመልካም ነገር እስልና ስገባ ግን የራሴን ነው ማካብተው። ለብፁ አባታችን የሚቀርበው እቅድና ያ ታፔላ ነው። እኔ እስካሁን እንደውም አንዳንዴ እዚ ላይ እንትን ምልህ ታፔላን ተገኝተውም ላያውቁ ይችላሉ። አዋርተውትም ላያውቁ ይችላሉ። ግን የእሳቸው ፎቶ ተለጥፎ አባቶቻችን እንዲህ ባሉ መሰረት ተብሎ የሚደረግ ነገር አለ። አሁን እየተደረገ ያለው ነገር እኔ ወረዳ ቤተ ክህነት ደውል፣ አገረ ስብከት ደውል፣ እውቅና ሰጥታችኋል ወይ ለዚህ ነገር ብትል እኔ እመነኝ እስከ አሁኗ ሰዓት እችን ከምናገርባት ሰዓት ምንም አይነት ሰሞኑ ሲሰበሰብ የነበረው ነገር ነው። እሱ በገቢ ማሰባሰቢያ እሱ ተገኝተውበታል። እሱ ተገኝተውበታል። ወደ ሰበካ ጉባኤም ተገኝተዋል። ብፁ አባታችንም ተገኝተዋል። የሀገረ ስብከቱም ተገኝተዋል። ይሄ እኔ ሁሉ ስሜት የሚታወቅ ነው። ተገኝቻለሁ። እኔ ሁሉ ምን ነበርኩ ያለውን ችግር ስለማቅ ሽኩቻውን ስለማቅ አሁን አንድ ሆኑ፣ ሰላም ተፈጥረ። በዚህ አሁን እኮ ይሄ ነገር ተጠያቂነት እራሱ አለበት። ሌት በአንተ ሚዲያ የተሰበሰበ ይኖራል። ለዛ ምን ላይ ደረሰ ብትል የሰበሰበን አካል ትጠይቃለህ። እኔን ግን የታቀኛል። አሁን እኔ ዛሬ ባልመጣና በርሜል እንደዚህ አይነት ሽቀላ ብሸቅ ሽቀላ ነው የምለው እኔ ሽቀላ ነው እንዲህ አይነት ሽቀላ ብሸቅ የታገኘኛል። የትም ከማማት ውጪ ምን ታመጣለህ? ምንም። አየህ ቤተ ክርስቲያኑ ስንት ጊዜ ሆነው? ቤተ ክርስቲያኑ ከተጀመረ ስምንት ዓመት ዘጠኝ ዓመት ብር እንደ አሸዋ የሚታፈስበት ቦታ ነው። ስምንት ዓመት ለምን ቆየ? ምክንያቱም ለበርሜል ጊዮርጊስ ሲባል ህይወቱን የማይሰጥ ማንም ስለሌለ። አብዛኛው ደግሞ ከውጭ የሚመጡ ናቸው። ለእረፍት ብለው 15 ቀን ብለው ቤተሰቦቻቸውን ሳያዩ ድነው ለመመለስ ያላቸውን አንጡራ ምንድን ነው እሱ አፍስሰው የሚመለሱ ናቸው። እንዴት ሊያልቅ አልቻለም ወንድሜ ይሄ እኔ አይደለውም ህዝብ ቢያወራው ሁሉ አረካም። የሄደው እንግዲህ የሄደው ህዝብ ሁሉ ቢያወራው እኔ አረካም። ማለት የምትሰራው ቤተክርስቲያን ትንሽ ናት፣ ትንሽ ናት፣ ሶስት ሚሊዮን አትፈጭም። አሁን የደረሱበት ነገር ላይ ግን በጣም ነው የሚያሳዝነው። ኮንትራክተሩ፣ በግልጽ ነው የምናገረው ማፊያ አቃለ ማፊያ ነው። ቤተክርስቲያኑ አሁንም ክስ ላይ ናት። ክስ ላይናት እየሰሩ ያሉ አካል አሁን ተጀምሯል። ቤተ ክርስቲያኑ የሆነ ግለሰብ ነው እያሰራ ያሉ ግን በሞትና በህይወት ውስጥ መሳሪያ በቃ በድብብቅ የሚያሰራው እስከ ዛሬው አለት ነው። ምንገ ፕሮሞሽን እየተሰራ እንዲህ እየሰራን ነው ምናምን እያለ ያለ አካል ግን ላንድስኬፕ ይሰራል፣ ሀውልት ያቆማል ቤተ ክርስቲያኑን ግን ሐውልት የምን ሐውልት? የጊዮርጊስን ሐውልት ምን ይሰራለታል? ወደ እሱ ጥያቄውም እኮ መጣላለሁ። ቤተ ክርስቲያኑ ህንፃ ቤተ ክርስቲያኑ የሚከላከለው ሰዋል፣ እገላ አለው የሚለው ሰዋል። ትነካትና እንዳትሰራ ሚዲያ ላይ ይወጣና እስከ ሰማዕትነት ይላል። ሰማዕትነት ከሆነ ታቦቱ የት እንዳለ ጠይቀኝ። በእግዚአብሔር የት ያለው ለእንትን ይሄ ጄሪካን ፍሎ በጣም ብዙ ነው። ጄሪካን ሰዎች ተጠቅመውበት ትቶት ሚሄዱአሉ። የተቀደደው ምን የሚባለውን ተጠራቅሞ ለቁራሉ የለም፣ ለዛ እንዲሸጥና ለአንዳንድ ነገር እንዲሆን ማጠራቀሚያ ቆርቆሮ ውስጥ ነው አሁን ታቦቱ ያለው። ቤተክርስቲያኗን የመጀመሪያ የድሮዋ ቤተክርስቲያን ውስጧ በብሎኬት ውጭ በጭቃ የተሰራችውን አፍርሶ ታቦቱን ግን እዛ ከተተው ታቦት ይከብዳል። ወይስ ግለሰብ ይፈራል? መልስ። ታቦቱን መጋዘን ቆርቆሮ ሰው ከዛ እንትኑ ቆርቆ ይሄ ጀሪካን የሚወጣበትን ጀሪካን የሚቀመጥበትን አውጥተው ሰዎች ሁሉ ያድሩበት ነበር። ታቦት እዛ ገባ። ስጋው ደግሞ የሚቀበሉ ሰዎች በኬንዳ በኬንዳ እንደዚህ ላስቲክ ተወጥሮላቸው ሙቀት ነው ያልባላ ስጋው ደግሞ እየወሰድ ይሆናል። ህግጋት እኮ አለን አይደለም? እንደው እንቅስቃሴ ለምንድን ነው ምንቶ ለምንድን ነው ምንቶ ላብ እንትን እንዳይልብ አይደለም? ስለዚህ ያ ሙቀት ነው ሀረሩ ነው ቦታው ቆርቆሮስ መቀበል አይቻልም። ስለዚህ በኬንዳ ማተፈርቶ ግለሰብ። እዚህ ጋር ግን ሚዲያ ላይ ቀረበና ሰማዓት ግለሰቡ ሚዲያ አለው ወይስ በሚዲያ የበረከት ስራ እሰራለሁ ብሎ በሚዲያ እየተናገረ ነው። አሀ ጊዮርጊስ ላይ እኔ ነኝ የምሰራው ታዲያ እኔን ተከተሉኝ የሚል ሰው ነው። በግል አካውንት በሚሊየን ነው የሚገባው። አንድ ሰው እስከ አምስት መቶ ስድስት መቶ ሺህ ብር እኔ እንግዲህ አገልግሎት ላይ እያለ ተጠምቆ ሲወጡ በለቅሶ ጸበሉ ይውልን የዓለምን ከንቱነት እንደዚህ ቁጭ አድርጎ ያሳያል። ኮሜንት ላይ ሰዎችን ስትጠመቁ ምን አይነት ስሜት ይሰማቸዋል ብለህ እባክህ ደግሞ ሳይደወልልህ ወይም ስለ እንደዚህ አይነት ነገር በሀክም ሳትባል ስቀርታ ይሄን ግለሰብ ማወቅ ፈለኩኝ። የምሬን ነው፣ በጣም ማወቅ ፈለኩኝ ነገርኩ እና ምንድን ነው መሰለ ሰው ፈርቶ ነው። ዋናው ቤተ መቅደስ ለምንድን ነው የፈሩት? ነው እንግዲህ ይቃላቸዋል። እዛ አካባቢ አሁን ለምሳሌ ቤተክርስቲያኗን ከሰሯት የእሱ ኮንትራት አለ፣ የሚቀርበት ገንዘብ አለ ስለዚህ ያ ገንዘብ እንዳይቀርበት እነዚህን ሰዎች ያጠቃል እንጂ እስቲ ታቦት በክብር ቤተክርስቲያን አልቆ ቤተክርስቲያኑ አልቆ ታቦቱ ከገባ በኋላ ቤቴሌሙ መሰራት ሲገባ እኔ ስሜን እንትንን ሰራው አሁን ይሄ ነው በቃ ፈርስት ኢምፕሬሽን በቃ እንትንን እንደዚህ ሰራሁት እኔ ነኝ ለመባል ምንም አልዋሸን ከዓለም ያ ከሀገር ውስጥም ከየትም ወደዛ እየፈሰሰ ነው ስለዚህ እዛ ላይ እኔ ያረኩት ለመባል ካልሆነ በስተቀር አንድ ጥያቄ ልጠይቅ ነበር መልካም ይህን ሰው ለምን አትነግረንም ትፈራለህ እንደ ይለልህ ለምንድን ነው የምፈራ ማነው እሱ በረከት የሚባል ኮንትራክተር እሺ ሌላ አዎ ብቻ እንትኑን እየሰራ ያለው እሱ ነው ገብቷል እኔ ደግሞ ይሄ አይደለም በኤልሻዳይ ሚዲያ ነው የሚቀርቡት የሚቀርቡት ገብቷል። ይሄ ይሄ ይሄ አይደለም እኔ ደግሞ ምለው፣ እሺ ይሄ ይሄ አይደለም። መጀመሪያ መስተካከል ያለብን እኛ ነን። እኔ ሌላ በጣም በርካታ ጉዞ ማህበራት አሉ አሉ። ምንድን ነው የሚናቸው? ተርቢኖስ አለ፣ ኤልሻዳይ አለ። ድሮ 16 ኤልሻዳይ ጉዞ ማህበሩ ነው። አዎ፣ እሺ። ተርቢኖስ አለ። እሺ። እና ሽኩቻ ነው በቃ፣ እርስ በርስ ሽኩቻው ምን የአገልግሎት ነው ወይስ የመገልገል ነው? የመልካም አገልግሎትማ ቢሆን ጥሩ ነበር። የመገልገል ነው እንጂ ራስን የመገልገል ራስን መገልገል ነው እንጂ። የሰማሁት አንድ ነገር አለ። መልካም የቤተክርስቲያን ስዕል ጋር ተያይዞ ጨረታ። እሱ የጉዞ ማህበር ባህሪ ነው። እንደ ባህሪ ነው የምነግርህ እንጂ እንደዚህ እንደዚህ አይደለም። እኔ ብዙ ጉዞ ማህበር አውቃለሁ። የጉዞ ማህበር ባህሪ ልክም ሊሆን ይችላል። አላቅም ወይ መተዳደሪያ ደንብ ላይ ይኖራል እስከሚመስለኝ ድረስ ካላደረጋችሁ የሚመተዳደሪያ ደንብ ላይ ነው እስኪመስለኝ ነው። እንደው በደምሳሳው ነው የሰማሁት። ካነሳሁ አይቀር ልንገር፣ ውል ተገብቶበት ቤተክርስቲያኑ እንግዲህ ቆሟል ብያለሁ። ስዕል አድኖ የሳለችው ልጅ ከጨረሰች ስንት ጊዜዋ ነው? እሷም ጋር ችግር አለ። ሳይሳካላት ሲቀድም ሰዎችን ለማግኘት ሞከረች። በቅርብ አግኝቻት ነበረ። ምንድነው እንግዲህ ወረዳ ቤተ ክህነቱ አያውቀውም፣ ሀገረ ስብከቱ አያውቀውም፣ ኢቨን ሰበካ ጉባኤ አያውቀውም። ይሄ ስዕል እየተሳለ እንደሆነ አያውቀውም። ስዕሉን ጨርሳ ብር ስጡኝ ስትል ሁለት ዓመት ሳንለምንበት አንሰጥሽም አሏት። ምን ትላለህ? ታዲያ ይሄ አይደለም፣ ሀተት ብል እሳት አያዘን ከባድ አይደለም። የተለያዩ ሚዲያዎች ስ መጥተው መቅረጽ ይችላሉ። እዛ በራቸው ክፍት ነው። ኢቨን አሁን ቢሮ ወደ አዲስ አበባ ክፈቱ ተብሎ ቢሮ አጀስት አድርገዋል። ቤተክርስቲያን ግን ለምን እስካሁን እንዲህ አይነት ነገሮች መፍትሄ እየሰጠች እንዳልሆነ ቢሮ ምትከፍተው ቢሮ ላይክ ለምሳሌ አሁን እኔ ከዚህ ከአዲስ አበባ ነገሮች እንትኖችን ዳውንሎድ አድርጌ ይሄ ሚዲያ ላይ የሚሰጡ ኢንተርቪዎችን ዳውንሎድ አድርጌ የሚባለው ነገር ዳውንሎድ አድርጌ ይዤ ሄጄ ነበር። የሚገርመ የገጠመኝ ፈተና ዲያቆናቶች ሁሉ አሳይቼ ደነገጡ። ከዛ በኋላ እንደውም ለውጥ ማለት መንቀሳቀስ ጀመሩ። መሄድ አለብን፣ አዲስ አበባ ሄደን ምክንያቱም እዛ ኢንተርኔት ስለሌለ ኔትወርክ ስለሌለ ምንም ነገር አያዩ፣ በእነሱ ስም የሚነገደውን አያውቁም። መምጣት አለብን ብሎ በብዙ ፈተና፣ ብዙ ፈተና አለ። ጉዞ ራሱ ቤተክርስቲያኗ ጉዞ እንዳታዘጋጅ፣ አንድ ቢሮ እንዳትከፍት ፈተና ነበረባት። ለምን? እዚህ ተጽዕኖ የሚፈጥሩ ሰዎች፣ ማህበሮች አሉ። ሰውማ ለመዳን ነው እንድማለን አዎ እኔ አሁን ይበልጥ እየደነገጥኩ መምጣት ጀመርኩ። ማለት ሰው በእግዚአብሔር ቤት ውስጥ እንዲህ አይነት ድፍረትን እንዴት ይለማመዳል የሚል ነገር እየመጣብኝ ይመጣ። ሁለተኛ ለሆነ ሰው ጉዞ ተከልክለዋል ወይም ተዘግቷል ይባላል። አሁን ተዘግቷል እንኳን በሚባልበት ደረጃ ደግሞ ተጠምቆ የሚመጡ ሰዎችን አገኛለሁ። ምን እሱ ብቻ? አሁን አንተ እሱን ትለኛለህ። እሱ አሁን በሆነ ጊዜ በጊዜውን ባለሳሳት ጥቅምት 16 ላይ የሄደው ጉዞ አለ። የማውቀው ጉዞ ትንሽ ሰው የያዘ ጉዞ ነው። ትንሽ ማለት ማህበሩ በደንብ ያልደረጀ ብዙ ጉዞ እንትኖች አሉና፣ እሱ ሄዶ ሁለት ቀን ነው። እናንተ እንደተጠመቁ ጠመቃ ይቁም ተባለ። እሺ መልካም፣ በህመሙ የተነሳ ነው እንበል። ተጽዕኖ የሚፈጥረው ጉዞ ሲመጣ ግን ጠመቀው ጀመረ። ለነከላ ይቻላል፣ ለነከላ ይቻላል። አሁንም እዚህ የሰውሯ ማርያም ታሪክ ነው ይሄ። እሺ ስለዚህ ሰው ደግሞ አንድ ከጭንቀቱም ነው፣ ካለበት ድዊ ካለበት ቤት ውስጥ ፈተና በቃ እንዲያርጉልኝ እንዲያርጉልኝ እንዲያርጉልኝ እንዲያርጉልኝ መሄድ ነው የሚፈልገው አማራጭ የለው። ቶ ከአገልግሎት ጀምሮ ልውሰድህ። ይሄ ነገር መንፈሳዊ ጉዞ ነው አይደለም? መንፈሳዊ ጉዞ እስከሆነ ድረስ መንፈሳዊ ባህሪ መላበስ አለብን፣ አይደለም በትክክል እንደ ሰው እንዝላለን፣ እንደክማለን። ጥያቄ ለው አይደለ? እሱም ኢምንት ነው የሚሆነው። ግን አንተ ወስደ ሰውን ሜዳ ላይ መበተን ከባድ አደለ? እማያውቀው 290 ምናምን ኪሎ ሜትር ኦልሞስት ወደ ሱዳን የቀረበ በጣም ሙቀት አለ። እዚህ ከተማ ላይ ብዙ ፋሲሊቲ የለመደ ሰው ነው እዛ የለም። አዌርነስ አይፈጠር። ሚዲያውን ኑ በቃ የው ጉዞ ልንሞላ ሶስት ሰው ቀረን አራት ሰው ቀረን አንድ መኪና ቀረን ተብሎ ተጉትጉቶ ይሄዳል። እዛ ግን ሜዳ ላይ ነው ጸበል ቦታው፣ እንኳን የቱ ጋ ነው ተብሎ አያሳይም። ሄዶ ህብረተሰቡ ላይ ይሄ ህዝብ ሄዶ ህብረተሰቡ ላይ ሸክም አስበው የነገርኩ ነው አሁን ቤተ ክርስቲያኗ እንደ ልማት እኔ የሚታየኝን ነው የምነግረው፣ ጠባብ ናት። ግቢዋ ጠይቅ። ጠባብ እንደመሆኗ መሰረተ ልማት እንኳ መሰራት ካለበት እዛው ጋር አዳራሽ እዛው ጋር ቤተ መቅደስ አይደለም መሆን ያለበት፣ አይደለም አይደለም እንደ ህጉ። ብዙ ገዳማትን እናውቃለን። ይሄን ነገር ሲጀምር ወደ አንተ ምንድመጣ የሚያስበኝ የቅዱስ ሚካኤል ሙታንሳ ማለት አካሄዳ አካሄድ እንዴት ደስ ይላል፣ በቃ ያረካል። መሳተፍ የፈለገ ህዝብ ሁሉ ገብቷል። በአረፈ በአንድ አይነት አስተሳሰብ ወይም ደግሞ እርግት ባለ መንገድ ነው ለማድረግ እንኳን ከፈለገ ኢቭን ገቢ ማሰባሰቢያቸውን እስ እንኳን ገብተህ እዩ። አንዱ ሁሉም ባወቀው ይልሃል፣ አንዱ በጎን ይልሃል፣ አንዱ በግል አካውንት ይልሃል። ቤተክርስቲያኗም በራሷ ተሰብስባል። ህዝቡ ከየት ይውል? አሁን እኔም ግለሰብ እንደ ግለሰብ ላይገባኝ ይችላል፣ ተገብቶኝም አይደለም። ግን አይ ከዚህ በላይ ከሆነ ሌላም ነገር ነው። በዚህ ሰዓት ህብረተሰቡ ራሱ ተከፋፍሏል። አንዱ የአንዱ ማህበር ደጋፊ ነው፣ አንዱ የአንዱ ማህበር ደጋፊ ነው። ሰበካ ጉባኤውን ይጠለዋል። የሆነ ህብረተሰብ ደግሞ ጥቅም ፈላጊ አለ። እንዲህ ተከፋፍለው ይሄ